ሰላም ሰላም እንዴት ናችሁ? ውዴ ሀሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ መጠናል ማለት ነው። ከአሁን በፊት ሀያ ሁለት ተከታታይ ቪዲዮዎችን አይተን ነበር። ዛሬ ደግሞ ክፍል ሀያ ሶስት የሆነውን ቪዲዮ እናያለን ማለት ነው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። መማር የምትፈልግ ካላችሁ ደውሉ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ጀምሩ፣ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። እሺ፣ የዛሬ ቪዲዮችን ርዕስ የሚሆነን የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ይሆናል ማለት ነው። የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት። እሺ፣ እንይ እስኪ እንጀምር። እሺ ዛሬ የምናየው በጠ የሚጀምሩ ፊደሎች ነው። ከጠ እስከ ጦ ባሉ ፊደሎች የተለያዩ ቃላቶችን እየመሰረትን እናያለን ማለት ነው። እሺ እንጀምር ጠ ቃ

ቂ ላ ይ በአንድ ላይ ጠቅ ላይ የሚል ቃል እናገኛለን። በጠጠቅ ላይ እሺ፣ ጠቅ ላይ የሚል ካገኘን ቀጥልን ደግሞ ጠ ን ካራ ጠን ካራ የሚል ቃል እናገኛለን። በጠ ጠንካራ ጠንካራ እሺ ጠንካራ የሚል ካገኘን ቀጥለን፣ ደግሞ ጠ ላ ት ጠ ላ ት በአንድ ላይ ጠላት የሚል ቃል እናገኛለን። በጠ ጠላት፣ እሺ ጠላት የሚል ካገኘን ቀጥለን፣ ደግሞ እሺ ጠ ባ ቂ

ጠር ጠርሙስ የሚል ቃል እናገኛለን። በጠ ጠር ሙስ። እሺ ጠርሙስ የሚል ካገኘን ቀጥለን ደግሞ ጠ ባ ብ ጠ ባ ብ በአንድ ላይ ጠባብ የሚል ቃል እናገኛለን። በጠ ጠባብ። እሺ በጠ እኒን ካየን ቀጥለን ደግሞ በጡ እናያለን። እሺ ጡ ጦ ጡ ጦ በአንድ ላይ ጡጦ የሚል ቃል እናገኛለን። በጡ ጡጦ ጡጦ የሚል ካገኘን ቀጥልን ደግሞ ጡ ረታ ጡ ረታ በአንድ ላይ ጡረታ የሚል ቃል ጡረታ። እሺ፣ እሺ። በመቀጠል ጡ ት ጡ ት አንድ ላይ ጡት የሚል ቃል አገኛ። በጡ ጡት። እሺ። አሁንም ጡ ነው። ጡ ን ቻ ጡ ን ጡንቻ ባንድ ላይ ጡንቻ የሚል ቃል እናገኛለን። በጡ ጡንቻ። እሺ በጡ ንካየ ደግሞ ቀጥታ ደግሞ በጢ እናያለን። እሺ በጢ ደግሞ እሺ ጢ ያ ጢ ያ ባንድ ላይ ጢያ የሚል ቃል እናገኛለን። በጢ ጢያ። እሺ አሁንም በመቀጠል ጢ ሞ ቲ ወስ ጢ ሞ ቲ ወ ስ በአንድ ላይ ጢሞ ቲዎስ የሚል ቃል እናገኛለን። በጢ ጢሞ ቲዎስ እሺ። ጢሞቲዎስ የሚል ቃል ካገኘ ቀጥለን ደግሞ ጢ ም ጢ ም በአንድ ላይ ጢም የሚል ቃል እናገኛለን። በጢ ጢም እሺ ጢም የሚል ካገኘን ቀጥለን ደግሞ በጢ ንካየን ቀጥለን ደግሞ በጣ የሚጀምሩ ቃላቶች እናያለን። እሺ ጣ ለ ጣ ለ ባንድ ላይ ጣለ የሚል ቃል እናገኛለን። በጣ ጣለ እሺ ጣለ የሚል ካገኘን አገኘን ጣለ እሺ ሰዎች በመቀጠል ጣ ራ ጣ ራ ባንድ ላይ ጣራ የሚል ቃል እናገኛለን። በጣ ጣራ፣ ጣራ የሚል ካገኘን፣ በመቀጠል ደግሞ ጣ ፋ ጭ ጣ ፋ ጭ ባንድ ላይ ጣፋጭ የሚል ቃል በመቀጠል ጣ ው ላ ጣ ው ላ በአንድ ላይ ጣው ላ ጣውላ የሚል ቃል እናገኛለን። በጣ ጣውላ እሺ፣ ጣውላ የሚል ቃል አገኘን። ቀጥለን ደግሞ ጣ ኢ ም ጣ ኢ ም በአንድ ላይ ጣእም የሚል ቃል እናገኛለን። ጣእም ጣእም እ ጣእም የሚል ካገኘነ በመቀጠል ደግሞ ጣ ፊ ያ ጣፊ ያ የሚል ቃል አገኘን ማለት ነው። ጣፊያ ጣፊያ እሺ ጣፍ ያ የሚል ካገኘን እሺ። ቀጥለን ደግሞ ጣ ዝ ማ ጣ ዝ ማ በአንድ ላይ ጣዝ ማ ጣዝ ማ ጣዝማ የሚል ቃና እናገኛለን። ጣዝ ማ ጣዝ ማ እሺ። በመቀጠል ጣ ና ጣ ና በአንድ ላይ ጣና የሚል ቃል እናገኛለን። በጣ ጣና ጣና የሚል ቃል አገኘን። ቀጥለን ደግሞ በጢ በጤ በአምስተኛዋ የወጣ ፊደል በጤ ደግሞ እናያለን። ማናሽን እሺ፣ በጤ ደግሞ ስናይ ይህ ጤ ነች። በመቀጠል ና ማለት ነው። በአንድ ላይ ጤ ና ጤና የሚል ቃል እናገኛለን በጤ ጤ ና ጤና እሺ በመቀጠል ጤፍ ጤፍ በአንድ ላይ ጤፍ የሚል ቃል አገኘንበት ማነው እሺ በጤ ጤፍ እሺ በመቀጠል ጤዛ ጤዛ የሚል ቃል እናገኛለን በጤ ጤ ዛ እሺ ጤዛ የሚል ካገኘን ቀጥለን ደግሞ በጥ የሚጀምሩ ቃላቶችን እናያለን ማለት ነው። እሺ እሺ፣ ጥ በቃ ጥ በቃ በአንድ ላይ ጥበቃ የሚል ቃል እናገኛለን። በጥ ጥበቃ። እሺ ጥ በቃ፣ እሺ ጥበቃ። እሺ ቀጥለን ጥ በብ ጥ በብ በአንድ ላይ ጥበብ የሚል ቃል እናገኛለን። በጥ ጥበብ ጥበብ የሚል ካገኘን፣ ቀጥረን ደግሞ ጥቅም ጥቅም በአንድ ላይ ጥቅም የሚል ቃል እናገኛለን። በጥ ጥቅም የሚል ካገኘን፣ ቀጥረን ደግሞ ጥረት ጥረ ት በአንድ ላይ ጥረት የሚል እናገኛለን። በጥ ጥረት ጥረት ጥረት የሚል ቃል እናገኛለን። ማነው? እሺ፣ ጥረት የሚል ካገኘን ቀጥለን ደግሞ ጥ ያ ቄ ጥ ያ ቄ በአንድ ላይ ጥያ ቄ የሚል ቃል እናገኛለን። በጥ ጥያቄ። እሺ ጥያቄ የሚል ቃል አገኘን። በመቀጠል ደግሞ በጦ የሚጀምሩ ቃላቶችን እናያለን ማለት ነው። እሺ ጦ ቢ ያ ጦ ቢ ያ በአንድ ላይ ጦቢያ የሚል ቃል እናገኛለን። በጦ ጦቢያ። እሺ በመቀጠል ጦ ጣ ጦ ጣ በአንድ ላይ ጦጣ የሚል ቃል እናገኛለን። በጦ ጦጣ። እሺ ጦጣ የሚል ካገኘን መጨረሻ ደግሞ ጦ ር ጦ ር በአንድ ላይ ጦር የሚል ቃል እናገኛለን። ማነው? ውድ የቻናሉ ቤተሰቦች የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ ደግሞ አዲስ በአዲስ ቪዲዮ እንገናኛለን ማለት ነው። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማረኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። መማር ለምትፈልጉ ደውሉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።